ሰላም፣ ሰላም ውድና የተከበራችሁ ይቻላል የተከታታዩ ሰላማችሁ ይብዛልኝ በያላችሁበት። ዛሬ የብሩኬ መከታዎች የሆኑ እንቁ ወንድሞቹ ለዛ ለኮረሬ ማለ ሆነ ሰውዬ ማስጠንቀቂያ ሰጥተውታል መሰለኝ። ወንድም ኩራት አባት መከታ ትላላችሁ እዚህ ጋ ውዶቼ። በነገራችን ላይ እኔ ጠብቅ የነበረ በተለይ ደግሞ መሌን ማለት ነው። እንደዚህ ወጥቶ የሆነ ነገር እንዲል ጠብቅ የነበረ። ምክንያቱም አንዳንድ ጊዜ ትልቅ ስትሆኑ እንደ ቤተሰብ እንደ አባት እንደ እናትም ሆናችሁ የእናትንም ቦታ ሆናችሁ ማውራት ትችላላችሁ፣ መናገር ትችላላችሁ። ልክ የትልቅ ሰው ምክር ማለት ነው። እና ይመቻችሁ ሀብቴና መሌ እንግዲህ ምንድን ነው እረፉ እረፍ ከህይወታቸው ውጣ ነው እየተባለ ያለው የኮረሪማ ከበደ ማለት ነው እሱ ግን ጭራሽ ብሩኬን እገላለሁ ብሏል እንዴ እኔ መቻየ ውዶች ዛሬ እኮ ያዩትኝ ገና እገልሃለሁኝ ብሎ ማስጠንቀቂያ ሰጥቷል ለካ ኧረ ሰው ሰው በአቅሙ በቤቱ ሲኖር ነው ደስ የሚለው ሰውየው ተረጋጋ መስመር ስሳሃል ለማንኛውም ለዛች ለጠንፌና ለከበደ ከህይወታቸው ውጡ መውጣት አለባችሁ። ምናልባት እዛ ይሄ ከተማችን ነው ብላችሁ ከሆነ ወንድ ልጅ ሀገር የለው ብለዋል ማለት ነው። መልኛው ከየት ያመጡት ከተማ ነው? ኢትዮጵያ የጋራችን መሰለችኝ። እንዲህ የምን ከተሜ ነው ውዶቼ? የሰው ልጅ ማለት ነው የተወለደበት አገሩ ምኑ ምኑ ምኑ አይደለም። የትም ተወለዱ ግን ስብእናችሁ ያማረ ይሁን። የትም ተወለዱ በቃ ውጭም ተወለዱ ኢትዮጵያም ተወለዱ የትም ተፈጠሩ ብቻ ስብእና ይኑራችሁ። በቃ አስተሳሰባችሁ፣ አመለካከታችሁ የተለየ ይሁን። ክፉ አትሁኑ፣ ጥሩ ልብ ይኑራችሁ። ይሄ ነው ወሳኝ ነገሩ ለሰውሪ ከሰው ጋር ለመኖር ማለት ነው። እና እናንተ እዚህ ጋ አንድ ነገር ማለት የምፈልገው መሌ ለብሩኬ አንድ መልእክት አስተላልፍለት። እሱ ምንድን ነው፣ ይቺ ማንቁርታ የሚሆነች አሮጊት ከህይወቱ ማስወጣት አለበት። ይሄ ቤስት ፍሬንድ ምናምን ብሩኬ እንደ ቤስት ፍሬንድ ነው እያያት ያለው፣ እሷ ግን ተንኮለኛ መሰሪ ናት። ልጆቹን ለማጣላት ነው ሁሉ ጊዜ ጉድጓድ እየቆፈረ ያለ ሁሉ ጊዜ። ስለዚህ ከህይወታቸው እንድምትወጣ ማድረግ አለባችሁ። ብሩኬ እንዲርቃት ማድረግ አለባችሁ። ብሩኬን ንገሩት፣ እሷን ከህይወትህ ራቅ በቃ እዚ ጋ ሀይሚን የማያስደስታት ነገር ብሩኬ ማድረግ የለበትም። ሀይሚ ደግሞ ብሩኬ የሚያስደስተውን ነገር ማድረግ የለባትም። ብሩኬ የሚጸየፈውን ነገር መራቅ አለባት በሀይሚ ቦታ ቢሆን ይሄ ማለት ነው። ስለዚህ እሱም ይቺን ሴት መራቅ አለበት። ይቺ ሴት ከእነሱ ህይወት ካልወጣች ነገም ከዚህ የባሰ ፕራንክ ብታደርግስ ነገስ በሃይሜ ላይ ብትረማመድባት? ዛሬውን ብቻ ነው እንዲህ ማየት ያለብን? ነገስ? ለቀጣዩስ ህይወት? እሷ በጣም ነው በጣም ነው እያለሳለሰች ብሩኬ ላይ እንደዚ እንደ ቅማል የተለጠፈችው በጣም እያለሳለሰች ያመለጠፏ፣ ደግሞ ለአብዛኞቹ በጣም ደስታ ፈጥሮላቸዋል። ብሩኬና ያቺ ጠንፊ አብረው እንዲሆኑ ደግሞ የፈለጉ ሰዎች አሉ። አዎ እውነት ለሃይሚና ለብሩኬ ትክክለኛ ወዳጅ ቢሆኑ ኖሮ እሷ ያደረገችውን ድርጊት እንደ ጥሩ ነገር አድርገው አይቀበሉትም ነበር፣ ይቃወሙት ነበረ። በጣም ተመችቷቸዋል። ስለዚህ ሁለቱም ከህይወታቸው መውጣት አለባቸው። ባጭሩ እዚ ጋ ብሩኬና ሃይሚ ለብቻቸው ሆነው ቢነጋገሩ ወደ ነበሩበት ቢመለሱም ቢታረቁም ነገር ግን ይህች ሴት ምን ያክል አስተማማኝ ናት? ዝጋ ካራቀ በስተቀር እና ይሄ መደረግ ያለበት ነገር ነው። ይሄንንም ልትነግሮት ይገባል ማለት ፈልጋለሁ። በተረፈ እኛ በወንድማችን አንደራደርም ብለዋል። ልክ ነው። ማንም በእናቱ ልጅ አይደራደርም። ማንም በቤተሰቡ አይደራደርም። እና የሚያስፈልገውም ይሄ ነው። እንደኔ ማለት ነው በዋነኝነት የነብሩኬ የመታረቅ እንዳለ ሆኖ ጠንፌ መወገድ አለባት። ይሄንን ነው እኔ ማለት ፈልገው። ውዶቼ የእናንተ እንደ ሃሳብ አስተያየት በኮመንት አስቀምጡ። ይሄንን ነው ማለት ፈልገው በራሴ በበኩሌ ማለት ነው።